ክቡራን ተመልካቾቻችን እንዴት ሰነበታችሁ? ይህ ጉባኤ አንስት የተሰኘው ሳምንታዊ መርሃ ግብራችን ነው። ጉባኤ አንስት እንግዲህ በሴቶች አውዱ ዙሪያ የሚያጠነጥን መርሃ ግብር ነው። የዛሬ እንግዳዬ ደግሞ ቀሲስ ቴዎድሮስ እሸቱ ናቸው። ብዙዎቻችሁ እንደምታውቋቸው ቀሲስ ቴዎድሮስ እሸቱ በስብከት ወንጌል እንዲሁም ደግሞ በክህነት አገልግሎት ብዙ ቤተክርስቲያንን ያገለግላሉ። ከዚህም ሙያ ውጭ ደግሞ የስነ ልቦና አማካሪም ናቸው። በአዲስ አበባ ዩኒቨርሲቲው በዚሁ ዘርፍ ተምረው እያማከሩም ይገኛሉ። በትዳር ውስጥ የሴቶች ሚና ምን ይመስላል በሚለው ዙሪያ እየተወያየን የምንቆይ ይሆናል። ቆይታችሁን ከእኛ ጋር አድርጉ። መልካም ጊዜ። ቀሲስ ቴዎድሮስ እንኳን በሰላም መጡ። እንዴት አሉ? እንኳን እንደና ቆየሽን። ድሉ ስለሰጠሽኝ በእግዚአብሔር ስም አመሰግናለሁ። እኔም በጣም ነው የማመሰግነው። እንደው ጥሪዬን አክብረው እዚህ ተገኝተው ለዚህ ውይይትን ፈቃደኛ ስለሆኑ በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። የዛሬ እንግዲህ መወያያ ርዕሴ ቀደም ብዬ እንዳነሳሁት በትዳር ዙሪያ ነው። ጠለቅ ብለን ወደ ርዕሰ ጉዳዩ ከመግባታችን በፊት እንደው እንደመነሻ ትዳር ራሱ ምንድን ነው? እስቲ ትዳርን ቤተክርስቲያን እንዴት አድርጋ ነው የምትገልጸው? ከእሱ እንነሳ። መልካም እንግዲህ ትዳርን በተመለከተ በተለይ መጽሐፍ ቅዱሳችን ከመጀመሪያው መጽሐፍ ከኦሪት ዘፍጥረት ከሁለተኛው ምዕራፍ ጀምሮ ስለ ትዳር የሚያወራበትን አንቀጽ እናገኛለን። በኦሪት ዘፍጥረት ምዕራፍ ሁለት ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለምና የምትመቸውን ረዳት እንፍጠርለት ብሎ ሥላሴ ከአዳም ጎን ሔዋንን ከፈጠሩ በኋላ እዛው ቁጥር ሀያ አራት ላይ ደግሞ ሰውናትና አባቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚል ቃል ሲናገር እናንባል እና የትዳርን ነገር ገና ከመጀመሪያው ጀምሮ መጽሐፍ ቅዱስ ሲያነሳው እናያለን። እና በጣም ደግሞ ቦታ ልንሰጠው የሚገባው አንዱ ንግግር ምንድነው ሰውናትና አባቱን ይተዋል ብሎ ሲናገር ከእህት አይደለም ከወንድም አይደለም ከጓደኛ ከቤተዘመድ አይደለም የጀመረው እና ከእናት ከአባት ነው የጀመረው። ስለዚህ ምን ያህል ቦታ እንደሰጠው እናያለን። ወደ ውስጥም ጠለቅ ብለን ደግሞ ስንገባ ትዳርን በብዙ መልኩ በመጽሐፍ ቅዱስ ውስጥ በተለያየ ሁኔታ ተመዝግቦ እናገኘዋለን እና ትዳር በተለይ በአዲስ ኪዳን በክርስቶስ እና በቤተክርስቲያንም ተመስሎ እናያለን። ባል በክርስቶስ ሚስት በቤተ ክርስቲያን ተመስላ እናያታለን። በተለያዩ መጽሐፍ ቅዱስ ክፍሎች ለምሳሌ አንደኛ ቆሮንቶስ ምዕራፍ ሰባት ሙሉም ብናንብ ስለ ጋብቻ ስለ ትዳር በደንብ የተነገረበትን የቅዱስ ጳውሎስን ትምህርት እናገኛለን። መለስ ብለን ደግሞ ወደ ኋላ ላይ ጌታችን ራሱ ስለ ትዳር በተለይ በማቴዎስ ወንጌል ምዕራፍ 19 ከቁጥር ሶስት ጀምሮ ባለው ኃይለ ቃል ላይ በደንብ አድርጎ የትዳርን ምንነት ነግሮናል። ጋብቻ ክቡር መሆኑን፣ መኝታው ንጹህ መሆኑን በመጽሐፍ ተጽፎ እናነባለን። ከሁሉ በላይ ደግሞ ልክ የክርስቶስን ሥጋ መልበስ ተከትሎ የተዋሕዶን ነገር መጽሐፍ እንደሚያነሳ ሁሉ እንዲሁ ደግሞ የትዳርን ነገር አንስቶ ቅዱስ ጳውሎስ ይህ ሚስጥር ታላቅ ነው ብሎ በጋብቻ ብቻ ከሁለት አካል ወደ አንድ የመምጣቱን ነገር በጣም ልዩ አድርጎ ይናገረዋል። እንደምታውቂው ስነ ፍጥረት አንዱን አካል ሁለት ሲያደርግ፣ ጋብቻ ደግሞ ሁለቱን አካል አንድ ያደርጋል። ይህ ትልቁ የመጽሐፋችን ሚስጥር ነው እና እንዲህ አይነት በተመሳሳይ ስፍራዎች በተለያዩ ቦታዎች ላይ ስለ ትዳር መልካምነት፣ ስለ ትዳር በደንብ ያነሳል። ቅዱስ ጳውሎስ በተለይ በብዙ ቦታዎች ላይ ይጻፋልና አንዱ ከተናገራቸው ነገሮች መካከል ትዳርን ትንሿ ቤተ ክርስቲያን ብሎ ይጠራታል። እና በአንድ ቤት ውስጥ ሚስት፣ ባል፣ ልጆች፣ አገልጋዮች ያሉበት እንዴት ትንሿ ቤተ ክርስቲያን ብሎ ነው የሚጠራትና እንግዲህ ተቋምም የተቋምን ይዘት እንዳላት እናያለን። በትዳር ሲመሰረት ቤተ ክርስቲያን ትጠቀማለች፣ ትዳር ሲመሰረት ሀገር ትጠቀማለች። እነዚህን ሁሉ ነገሮች ይዞ ትዳር በጣም አስፈላጊ ነገር መሆኑን በተለይ ደግሞ በመዝሙረ ዳዊት፣ በምሳሌ መጽሐፍ፣ በጥበብ መጽሐፍ ላይ ደግሞ በሰፊው ቅዱስ ዳዊት እና ቅዱስ ሰለሞን ስለ ትዳር ምንነት ተናግረዋል። ክህነትም ራሱ አንዱ የማማከር አገልግሎት ነው ብዬ አስባለኝ ብዙ ሸክም ከመስማት አንጻር የብዙዎችን ህመም ከመስማት አንጻር እና እርሶ ደግሞ በዘመናዊም ትምህርት እንዲሁ በስነ ልቦና ተምረውት እንዲሁ እያማከሩም ነው እና በማማከሩም አገልግሎት ይገጥሞታል ብዬ አስባለሁ እና ብዙ ሴቶች ትዳርን ከመውደድ አንጻር እንዲሁ በሀገራችንም በየትኛውም ሴቶች ለትዳር የበለጠ ጉጉ ናቸው ይባላል። ግን ብዙ ጊዜ ትዳር ጋር ሳይደርስ በእጮኝነት የሚቀሩ ብዙ የሴቶች ሕይወት ይገጥማል እና በዚህ የሚቆስሉ በዚህ የሚታመሙ እርሶም ጋር የሚመጡ ይኖራሉ ብዬ ያምናለሁኝ እና ትዳር ጋር እንዴት አድርገው ነው የሚያደርሱት? ወይም ደግሞ እንዴት አድርገው ይለዩታል? የእጮኝነት ጊዜያቸውን እንዴት አድርገው በመልካም እንደ ቤተ ክርስቲያን ስርዓት ያሳልፉና ትዳርገ ያድርሱት። እሱን ደግሞ እናንሳ። በእጮኝነት የሚሆን በጋብቻ የብዙ ሰዎች የልባቸው መሻት ተፈጽሞ የማይገኝበት አጋጣሚ ብዙ ነው። ያጫሉ፣ አይሆንም፣ ይታጫሉ፣ አይሆንም፣ ይተጫጫሉ፣ አይሆንም። ከዛ ደግሞ ብሎላቸው ደግሞ ያገባሉ። ካገቡም በኋላ ደግሞ እውነተኛ ማንነት የተገለጠ ሲመጣ ደግሞ እንዲህ መሆንህን ባቅ አላገባህም፣ እንዲህ መሆንሽን ባቅ አላገባሽም በሚል ደግሞ የሚፈርሱ ትዳሮች ብዙ ናቸው። እኔ አሁን ለልጆቻችን የምናስተምረው ትምህርት አለ። ለምሳሌ ሰው ልጆች ሲያጩ ወይም ሲታጩ ሻይ ቡና ለማለት ጊዜ አላቸው። ስጦታ ለመለዋወጥ ጊዜ አላቸው። የተለያዩ ነገሮች ለማድረግ ወይም ደግሞ አላስፈላጊ የሆነ ነገር ለማድረግ ጊዜ አላቸው። ሕይወቱ ግን እንዴት ነው የሚኖረው? የጀመርኩት የጮኝነት ሕይወት እንዴት ነው የሚጀመረው? ስለዚህ እስቲ ልማረው ለወቀው ብሎ ሚማር ግን የለም። አሁን የጀመርነው ነገር ምንድነው አለክ ልጆቻችን ማጨት ሲጀምሩ መታጨት ሲጀምሩ የጮኝነት ሕይወት እንዴት ነው የሚኖረው የሚለውን ነገር ማስተማር ምክንያቱም በትዳር ውስጥ ሆነው የሚኖሩት ኑሮ ገና በእጮኝነት እያሉ መኖር ይጀምራሉ። ያ መሰላቸት ይፈጥርና ደግሞ ሌላ ሰው ፍለጋ እንደገና ወደ ሌላ ቦታ ይኬዳል። ስለዚህ ልጆቻችን በትዳር ከመጣመራቸው በፊት በእጮኝነት ህይወት ውስጥ የታጩበት ጊዜ ያጩበት፣ የተጫጩበት ጊዜ ላይ እንዴት መኖር እንዳለባቸው ካወቁ የእጮኝነት ነገሩ ወደ ጋብቻ ይሄዳል። ምክንያቱም ያው ቤተ ክርስቲያን የምናምነው መተጫጨት ለመጋባት ነው እንጂ ሌላ ዓለም ውስጥ ለመግባት አይደለም የምተጫጨው? ስለዚህ እዚህ ላይ እንዴት ነው የሚኖረው። ይህንን ያወቀች ሴት ከትዳር ወደፊት ከትዳር አጋሯ ጋር ለመኖር አሁን ላይ ምን ማድረግ አለብኝ ብላ ማሰብ አለባት። ስለዚህ የጮኝነት ጊዜ ምንድን ነው ሲባል አንደኛ እርስ በርስ በደብ መታወቂያ ነው። ለምሳሌ ጠቢቡ ሰለሞን ብረት ብረትን ይስላል ብሎ እንደሚናገር እርስ በርስ ጊዜ ሰጥተው አንዳቸውን አንዳቸው የሚያውቁበት ነው። ጉድለትና ክፍተት ቢኖር ልዩነት እንኳን ቢኖር ልዩነትን ማጥበቢያ ጊዜ ነው። እሷ ስለሱ እሱ ስለሷ በደንብ የሚተዋወቁበት እና በደንብ ለትዳር የሚወስኑበት ጊዜ ነው። አሁን አንድ ሰው አንድ ልጅ መረጠ፣ ሊያጭ መረጠ ወይ ደግሞ አንዲት ሴት ወደፊት ባሏን የሆነኛል ለምታስበው ልጅ ትመርጣለች። መምረጥ ግን መወሰን አይደለም። ለመወሰን ምን ያስፈልጋል? በደንብ ማወቅ፣ በደንብ አብሮ መቆየት፣ እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር መንገድ መጓዝ። እንዲህ የሆነ ሲሄድ ነው ይሄ ነገር የእግዚአብሔር ፈቃድ አለበት ብለው ወደ ጋብቻ ለመሄድ ወደ ትዳር ለመሄድ ይወስናሉ ግን ዝም ብሎ በስሜታዊነት አይወሰንም። አፋዊ በተለይ አፋዊ ነገሮች አይቶ ገንዘብ አይቶ ውበት አይቶ የሆነ ቁሳቁስ አይቶ የሚወሰን የእጮኝነት ሕይወት መካም ትዳር ላይ ገጥማቸው ይችላሉ። ምክንያቱም መሰረታዊ መለኪያው እሱ ስላልሆነ እግዚአብሔርን ያውቃል ወይ እግዚአብሔርን ይወዳል ወይ እግዚአብሔርን ይፈራል ወይ ተስፋ አለው ወይ ማቹሪቲ ስቴጅ ላይ ደርሷል ወይ ስፕሪቹዋሊቲ ላይ መንፈሳዊነት ላይ ኢኮኖሚካል ላይ ስነ ልቦናው ላይ እንዲሁም ደግሞ አካላዊ ነገሮች፣ እነዚህ አራት ነገሮች በተለይ አካላዊ፣ ስነ ልቦናዊ፣ ኢኮኖሚያዊና መንፈሳዊ ብስለት የሚባሉት አራት ደረጃዎች ላይ ልክ ሲደርሱ አዎ ማግባት እችላለሁ፣ ይህንን ሰው ለትዳር መርጫዋለሁ ብለን እንወስናል። ያ ካልሆነ ግን መጠበቅ አለብን። ምክንያቱም ዝም ብለን ወደ ትዳር ገብተን ነገ ደግሞ ጫንቃችን መሸከም ሊያቅተው ስለሚችል ምን ይሆናል፣ መፋታት ይመጣል። አይ በቃ ከዚህ በላይ መጨነቅ አልፈልግም፣ ከዚህ በላይ መሰቃየት አልፈልግም፣ ስለዚህ ለጊዜው ይቅረብ አይነት ስሜት ውስጥ ይመጣል። ያ ከመሆን በፊት ግን እጮኝነት ሕይወት ላይ እንዴት ኑሮው እንደሚኖር ሁለቱ ተጋቢዎች ወይም ደግሞ የተጫጩት ልጆች መማር አለባቸው። የእጮኝነትን ሕይወት መምራት እንግዲህ ትዳር ሶስት ክፍል አደላ ያለው የመጀመሪያው ከጋብቻ ፊት ያለው ክፍል ነው። ሁለተኛው ደግሞ ራሱ ጋብቻው ነው። ሦስተኛው ደግሞ ከጋብቻ በኋላ ያለው ኑሮ ነው። እነዚህ ሶስቱ ምን ይፈልጋሉ? መሰረታዊ ትምህርትና እውቀት። ለዚህ ነው በምክረካህን መኖር፣ በፈቃድ እግዚአብሔር መኖር የሚጠቅመው ለዚህ ነው። ስለዚህ በዚህ ሂደት ውስጥ ልክ ትምህርቱን እየተማሩ ሲሄዱ ልክ ነው ልክ አይደለም፣ የማገባው ሰው ነው እሱ አይደለም የሚለውን ነገር ከጸሎት ጋራ እየወሰኑ እየወሰኑ መሄድ ይችላሉ እንጂ ዝም ብሎ አንዱ ሰው መንገድ ላይ ይተያያል ይተዋወቃል። ከዛ በኋላ ሻይ ቡና ማለት ይመጣል። ከዛ በኋላ ያለው ነገር ቀጥታ ወደ ሌላ ነገር ነው የሚሄደው። ይሄ የቤተክርስቲያንም ስርዓት አይፈቅድም፣ የመጽሐፍ ቅዱስን ትምህርትም አይደለም። ስለዚህ የተጫጩ ሰዎች እንደ እግዚአብሔር ቃል፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሀሳብ፣ እንደ እግዚአብሔር መንገድ መጓዝ ከተቻሉ ያ የተመራረጡት ወንድና ሴት ደግሞ ለባልና ለሚስትነት በቅተው ትዳር ሊመሰርቱ ይችላሉ። ያ ካልሆነ ግን ምንም እንደ ነቢይ መሆን አይጠይቅም፣ ሊስተጓጎል ሊፈርስ ይችላል ማለት ነው። ምናልባት አካላዊም ስነ ልቦናዊም ብስለት ጋር ለመድረስ ነው ለመመዘን ብቃት ላይ ለመድረስ ይመስለኛል። አሁን እነዚህ ያነሷቸውና በቤተክርስቲያን የተቀመጠ የእጮኝነት ጊዜስ በዚህ ደረጃ በዚህ ልክ የሚባል በዓመትም ይሁን ተወስኖ የተቀመጠ እንዳለ ሌላው ደግሞ በእጮኝነት አያይዘው ቢሉኝ ምናልባት ወሳኝ የሚባሉ ማወቅ ያለባቸው ስለ ወንዱም ስለምታገባ ወይም ደግሞ ወንዱም ስለ ሴቷ ማወቅ ያለበት ተመሳሳይ ነገር እንዳለ ዋና ዋና የሚሉትን ነገር ነክተውት ብናልፍ የእጮኝነት ቆይታ እንዲህ ነው ተብሎ የተቀመጠ የለም። ግን እንደው አነሰ ከተባለ ስድስት ወር በዛ ከተባለ ግን ደግሞና ጊዜ መውሰድ ካለባቸው ደግሞ እስከ ሁለት አመት ድረስ በጮኝነት ቢቆዩ ይታሰባል። ከዛ በላይ ከሆነ ብዙ ነገሮች እየተበላሹ ይመጣሉ። ግን አነሰ ከተባለ በስድስት ወር በዛ ከተባለ ግን ሁለት አመት ጠብቀው በዛ ውስጥ ባልና ምስትም የሆኑት እነዚህ ጮኛማቾች በደንብ ራሳቸውን አውቀው ተረድተው አንዱ በእርግጥ ሰው ሙሉ ለሙሉ ማወቅ ከባድ ነው የሚሆን፣ ወንድንም ሴትን ማወቅ አይቻልም። መጽሐፍ ቅዱስ እንደሚናገረው ለምሳሌ ሚስት የእግዚአብሔር ስጦታ ናት። ስለዚህ የእኛ ጥበብ የእኛ ብልሃት ሳይሆን የፈቃድ እግዚአብሔርን ጠይቀን የምንገባበት መሆኑን አንዳንዴ ያሳያል። የቱንም ያህል እንትን ብንሆን ማንም ሰው ሰውን ማወቅ አይችልም። ማታለል ከተፈለገ ማታለል ይቻላል። ግን ምንድን ነው በቅንነት ከመጣን የሚተጫጩ ልጆች ጊዜ ይሰጣሉ። ጊዜ ሲሰጡ ለምንድን ነው ጊዜ የሚሰጡት? ለምሳሌ የሱ ከሷ በፊት የነበረው አኗኗር አለ፣ የሷ ከሱ በፊት የነበረው አኗኗር አለ። እነዚህን አኗኗሮች አንዱ የአንዱን በማወቅ ግልጽ በመሆን በመነጋገር ትናንት ስለነበረው ማንነት የሁለቱ ስለማይመለከታቸው ግን ማወቅ ስላለባቸው ነገር ማወቅ የሚኖርባቸው ጊዜ ነው። ለምን? ነገ ትዳር ከገቡ በኋላ ሊበጠብጣቸው አይገባም። አንዳንዴ ፍቺ በኋላ ላይ እናነሰዋለን። ፍቺ የሚያነሱ አንዳንድ ነገሮች ምንድን ናቸው ብለን ስናስብ የኋላ ታሪክ ነው። የኋላ ብነግራት ትታይኝ ትሄዳለች፣ ብነግረው ትቶኝ ይሄዳል በሚል የሚደበቁ ነገሮች አሉ። ያ እውነትና ንጋት እያደር ይጠራላል። የሆነ ጊዜ ላይ በሆነ ባልታሰበ ጊዜ ላይ ብቅ ይላልና ያኔ አለመተማመንን ይፈጥራል። ያኔ ትዳሩ አደጋ ላይ ይወድቃል ማለት ነው። እንደሱ እንዳይሆን ሁለቱ እጮኛዎቹ እጮኛ አማቾች በግልጽ የሚያወሩበት በግልጽ የሚነጋገሩበት እና ችግሮቻቸውን ፈተው ነገን ቀድመው ነገን አስተካክለው ለመኖር የሚደረግ ነው። ስለዚህ ነገር ለማስተካከል የሚያደርጉት ትልቁ ነገር ምንድን ነው? ግልጽ መሆን አንዱ ስለ አንዱ ያለውን ነገር ሳይፈራ ሳያፍር ጠይቆ መረዳት መቻል፣ እሷ ስለ እሱ፣ እሱ ስለ እሷ ከሌላ ሰው ይልቅ ከራሱ አፍ በትክክል ስለ ማንነቱ ማወቅ፣ መስማት፣ መከባበር፣ መዋደድን የምናሳድግበት እነዚህ ነገሮችን እየተለማመድን ወደ ትዳር የምናደርስበት ጊዜ ነው የጮኝነት ጊዜ። ስለዚህ እነዚህ ጊዜያቶች ላይ በደንብ ችግሮቻችንን ፈተን የምንኖርባቸው ስለሆነ እንደ ቤተ ክርስቲያን የጮኝነት ጊዜዎች ከነዛ ውስጥ ባያልፉ ይመረጣል። አልፎም ሊጋቡ ይችላሉ። ከዛም ከሁለት ዓመትም በላይ ቆይተው ሊጋቡ ይችላሉ። በአብዛኛው ግን በዚህ ሬንጅ ውስጥ ሊጋቡ ይመረጣልና እጮኛ ማቾች ይሄ ጊዜያቸውን በደንብ እንትናቸውን አጥብበው ጉድለታቸው አንዳቸው ለአንዳቸው ያላቸውን ነገር አመለካከት አስተካክለው በጣም መሰረታዊ የሆነ ነገር አንድ ሆነው፣ ነገር ግን ጥቃቅሉ ነገሮች ግን በመኖር በመሳሳል አንዱ የአንዱን በማየት እያስተካከሉ የሚኖሩበት ሕይወት ነው። በነገራችን ላይ ትዳርን ምንድን ነው የሚሉት አባቶቻችን የዕድሜ ልክ ትምህርት ቤት ነው። ሁልጊዜ እውቀት አለው ሁልጊዜ ትምህርት አለው። ከተጋቡ በኋላ የጋብቻ ሕይወት እንዴት ነው የሚኖረው? ማንም ሰው ተምሮ አይቶታ አይደል ማለት ስለዚህ እየተማረ ነው። ልጅ ሲመጣ አዲስ ትምህርት ነው። ቤት ሲመሰረት አዲስ ትምህርት ነው። ቤት ሲገዛ አዲስ ትምህርት ነው። ልጆች ሁለት ሶስት አራት ሲሆን ሁሉ እውቀት አዲስ እውቀት አለው ማለት ነው። እድሜ ልክ ትምህርት ቤት ነው። እድሜ ልክ እንማራለን። ግን በመሰረታዊነት ሲተጫጩ ወደ ትዳር ለመድረስ ማወቅ ያለባቸው ነገር ቅድሜ ያነሳቸው ያነሳ ናቸው ነገሮች አሉ። እነዛ ደረጃ ላይ ይደረሳል። ግብጾቹ ምን የሚሉት ነገር አላቸው? ከመመንኮስ በፊት እንደ መነኩሴ ኑር ይላሉ። አሁን አሁን ምናልባት አላቅም እንጂ በፊት አባቶቻችን ከመመንኮስ በፊት የአመክሮ ጊዜም ይባላል። እነዚህ ሶስት ዓመት የአመክሮ ጊዜ ላይ ልክ እንደ መነኮሰ ሰው ሆኖ ያወጣኒ እየተራዳ እየወደቀ እየተነሳ እየጸለየ እየተራበ በቃ ልክ እንደ መነኩስ ሆኖ በተጋድሎ ይኖራል። ልክ ሰዓቱ ጊዜው ሲደርስ የሚመነኩስ ከሆነ በቃ አሁን አንተ መመንኩስ ትችላለህ ብለው ይፈቅዳሉ። አበምኔቱ ወደ መንኩስና ህይወት ይገባል። ቀድሞ ስለጀመረው ኑሮን አይከብደው። አለበለዚያ ግን ዝም ብሎ ለምሳሌ አንደ ዘው ተብሎ ይገባል አይደል? ዛሬ ዛሬው ነው አስበው፣ ዛሬው ነው መንኩስ ዛሬው ነው መነኩስሴ የሚሆን ብዙ ሰው አለ። እንደሱ ከሆነ የሚበላሹ ብዙ ነገሮች አሉ። ወደ ትዳሩም ስንመጣ እንደዛው ስሜቱን ሀሳቡን እየገራ፣ ፋይናንሻል ነገሩን እየተቆጣጠረ መንፈሳዊ ሕይወቱን እያሳደገ የሚመጣ ሰው በቀላሉ ነገር ወደ ትዳር ሲገባ አይቸገርም። አሁን ችግር እየተፈጠረ ያለው ምንድን ነው? ወደ ትዳር ሲገባ ለትዳር የሚሆን ማንነት መያዝ ያቅተናል። አግብቶም እንደ ላጤ መኖር የሚያምረው ሰው አለ። ስለዚህ ያንን በላጤ በእጮኝነት ዘመን ካልተስተካከለ እንዲሁ ከተገባ አደጋ አለ። ፍቅረኞች እንደ መልአክ የሚተያዩበት ወቅት የእጮኝነት ጊዜያቸው ነው። ስለዚህ በዛ ወቅት ላይ ነው መስተካከል ያለባቸው ነገሮች መስተካከል ያለባቸው ከገባው በኋላ አስተካክላለሁ የሚባለው ነገር አይሰራም። እንግዲህ መልካም ጋብቻ፣ መልካም ቤተሰብ ይመሰረታል። ቤተሰብም ደግሞ ማህበረሰብ ይመሰረታል። የቤተሰብ መናጋት ወይም ደግሞ የትዳር ፍቺ እነዚህን ሁሉ ይዞ ነው የሚያበላሸው እና መጽሐፍ ቅዱስም እንዲሁ ፍቺን በጣም ይቃወማል። ከዝሙት በቀር ብሎ ያስረዋል። አሁን ከምናየው መረጃዎች አንጻር ደግሞ ፍቺ በብዙ በስቷል እና ፍቺ ጋር እንዳይመጣ በተለይ ደግሞ መራግብሩ የሴቶችም እንደመሆኑ ሴቶች ምንድነው ሚናቸው? የበለጠ ሴቶች ምን ያደርጉ ትዳራቸውን የጠብቁታል? በተለይ ከፍቺ ጠብቀው ልጆቻቸውን አብረው የሚያሳድጉበት ሁኔታ ሀገርም በዚህ ውስጥ መልካም ቤተሰብ ሲመሰረት ሀገርም መልካም ትሆናለች እና እንዴት አድርገው ትዳራቸውን የጠብቁት ትዳራቸው እንዴት አድርገው ይጠብቁ። በጣም መልካም ነገር ነው። ምንም ነገር እንክብካቤ ይፈልጋል። ትዳርን ተክል በይ። ተክልን ተክለሽው ከመጀመሪያው ቀን ጀምሮ እንክብካቤ ይፈልጋል። ውሃ መጠጣት፣ አየር እንዲያገኝ ማድረግ፣ እዚህ አረም የሆኑ ነገሮችን መንቀል ከዛ ደግሞ ተጣሞ እንዳያድግ ደግሞ ማቃናት ምናምን ነገሮች ይፈልጋል ተክል። ትዳርም እንደዚሁ ከመጀመሪያው ጀምሮ ትዳሩ ፍሬ እያፈራ መሄድ መቻል አለበት። ያ ፍሬ እንዲያፈራ በዋነኛነት ልጆቹ ከእግዚአብሔር ጋራ ህብረት መፍጠር አለባቸው። በተለይ ደግሞ የሴቲቷን ኃላፊነት ስለሆነ እያወራን ያለ ነው። ገና እንግዲህ እንደ ቤተ ክርስቲያን ገና ቤተክርስቲያን የሄደው ለጋብቻ እጆቻቸውን ወንጌል ላይ አስቀምጠው መሀላ ሲገቡ በቃላቸው አንደበታቸውን አውጥተው የሚገቡትን መሀላ ቃል ኪዳን ማስታወስ አለባቸው። እኔ እገሊት እገሌን እኔ እገሌን የህግ ባል የሆነኝ ዘንድ ወድጄ ፈቅጄ ተቀብየዋለሁ። በስራው ሁሉ እረዳዋለሁ፣ እታዘዘዋለሁ፣ ከእርሱ ጋር እኖራለሁ አጣ ነጣ ሳልል በኦርቶዶክሳዊት ጉባኤ ፊት በመሐላ ቃል እንሰጣለሁ ብሎ እሱም ቃል ኪዳን ይገባል፣ እሷም ቃል ኪዳን ትገባለች። ይሄ ቃል ኪዳን ምንድን ነው? የሁለቱንም ቃል ኪዳን ካየ ነው በሁለቱም ቦታ ያነሰዋል። ለምሳሌ ለባል የተነገረው ቃል ኪዳን ባል የሚናገረውን ቃል ኪዳን ስናስብ መከነች ሰነፈች ሳልል ነው የሚለው። መከነች ሰነፈች ሳልል የሚለው መውለድ እንዳለ ሁሉ አለመውለድም አለ ብትወልድም ባትወልድም የህግ ሚስቴናት በመሀላ ቃሌን አጸናለሁ ብሎ ነው የሚገባው። ግን እናያለን ዛሬ ሳይወልዱ ሲቀሩ ሴቶቹ ወደሌላ የሚሄዱ ወንዶች እንዳሉ እናያለን። የቤተክርስቲያን ትልቁ በቤተ ክርስቲያን ጋብቻ መፈጸም ትልቁ ምንድነው? ቃል ኪዳኑ በረከት የሚያሰጥ ስለሆነ በዛ ውስጥ ሲያልፉ ምንም ነገር እንኳ ቢመጣ ወስነው መኖር ይችላሉ። እና ይህን ነገር ለመጠበቅ ትዳርን ለመጠበቅ የባል ኃላፊነት ምንድን ነው፣ የሚስት ኃላፊነት ምንድን ነው የሚለውን ነገር በትክክል ማወቅ ያስፈልጋል። በተለይ ዛ ኤፌሶን ምዕራፍ አምስት ከቁጥር 21 እስከ ሰላሳ ሶስት ድረስ ያለውን ቃል ስናነብ ስለ ባልና ስለ ሚስት በደንብ አድርጎ በክርስቶስና በቤተ ክርስቲያን መካከል በባልና በሚስት መካከል ያለው ልዩነት በደንብ አድርጎ ቁልጭ አድርጎ ኃላፊነቱንም ጭምር ያስረዳል። የባል ኃላፊነት ምን እንደሆነ የሚስት ኃላፊነት ምን እንደሆነ ይናገራል። ለምሳሌ የባል ኃላፊነት የቤቱ ራስ ነው። ቤት የሚመራ ነው። ቤት የሚያስተዳድር ነው። ሚስቱን መውደድ እንዳለበት ይናገራል። ሚስቱን መንከባከብ እንዳለበት ይናገራል። ሚስቱን ማፍቀር እንዳለበት ይናገራል። የሚስትም ኃላፊነት እንደዚሁ እዛ ላይ ተጽፏል። መታዘዝ እንዳለባት ይናገራል። በግልጽ አማርኛ ቁጭ አድርጎታል። የሴትም ኃላፊነትና ልክ ክርስቶስ ለቤተ ክርስቲያን ያደረገው ነገር አለ ባልም ለሚስቱ እንዲሁ ያደርግላት ብሎ ያስቀምጣል። ሚስት ደግሞ ለባሏ መታዘዝ እንደሚገባት ሲያስቀምጥ፣ ደግሞ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሁሉ ሚስትም ለባሏ ትታዘዝ ደግሞ እያለ ይናገራል። ይሄ መታዘዝ የሚለው ቋንቋ ልክ በአሰሪና በሰራተኛ መካከል ያለውን አይደለም፣ በፍቅር የሚደረግ መታዘዝ ቤተክርስቲያን ለክርስቶስ ትታዘዛለች፤ አባቷ አምላኳ፣ ሁሉ ነገሯ ፈጣሪዋ ስለሆነ ባልም የቤቱ ራስ እስከሆነ ድረስ ሚስት ባሏን ማክበር ባሏን መውደድ ለባሏ መታዘዝ እንዳለባት፣ ሌላው ቀርቶ ባሏን መፍራት እንዳለባት እንኳን ይናገራል። መፍራት አለባት ሲባል ግን እንዲሁ እየተሸማቀቀች ፈርታው ትኖር ማለት አይደለም። ፍቅር ውስጥ ያለ ፍርሃት ነው ቤተክርስቲያን ለክርስቶስ የምታደርገው አይነት ፍርሃት ሚስት ደግሞ ለባሏ በዚህ መልኩ ማድረግ እንዳለባት ይናገራል። ና ትልቁ ነገር በሁለቱ መካከል ያለውን ኃላፊነት አድርገው መወጣት ነው። ሌላው ምንድ ነው? ትዳርን ለማቆየት ከሚረዱ ነገሮች አንዱ እንደው ስህተት ፈላጊ ያለመሆን። አንዱ ትልቁ ችግር ምንድነው? ባል ውሎ ከቤት ሲመጣ ስህተት ፈላጊ መሆን። የት ነው ያልከው? ከማጋ ነው ያልከው? እንዴት ነው ያልከው? የት ነበረ? ከንትና ጋር ምን ትሰራ ነበር? ምናምን የሚሉ ጥያቄዎች ብዙ አይነት መልኩ ይቀርባሉ። አንዳንዴ ይባላል በተረታችን፣ እንኳን እንደ እንደ እናቴ ሳይሆን እንደ ሚስት ያውለኝ ይባላል፣ አባባል አለ። ና እናት የምትለው ምንድነው? ምን አደጋ ገጥሞት ይሆን፣ ርቦት ይሆን፣ ጠምቶት ይሆን ምናምን ነው የምትለው። ሚስት ደግሞ ከማጋ ውሎ ይሆን ምናምን ነው የምትለው፣ እንደ እሱ አይነት ነገሮች ከህሊናቸው ማውጣት አለባቸው። ሰው ሰውን ማታለል ከፈለገ በጣም ቀላል፣ ጠብቀ ነው ተቆጣጥረ ነው ማንንም ማንም አይዘልቅም። ስለዚህ ምንድነው መሆን ያለበት? በእምነት መኖር፣ የራስ መተማመንን አዳብሮ መኖር፣ እሱ መካከል ያለውን ክፍተት ማስወገድ መቻለ። ክፍተት ሲኖር ነው ሰው ወደ ውጭ የሚያየው። ወደ ውጭ የሚመለከት ሆና ቤት ውስጥ ያለውን እንክብካቤ መጨመር ቤት ውስጥ ያለውን የፍቅር ሕይወት ሴት ቁጠኛለች ምንድን ነው ብለ ሴት ለባሉ ዘውድ ናት አይደል የሚለው ጠይቦ ሰለሞን። ስለዚህ በዛ መልኩ እንድትንቀሳቀስ ማድረግ ከቻለች ቤቷን መንከባከብ ትችላለች። ስለዚህ አንዱ ውስጥ ነው ደግሞ ስህተት ከተፈጠረ ደግሞ አምኖ ይቅርታ መጠየቅ፣ ስህተትን አምኖ ጥፋትን አምኖ ይቅርታ መጠየቅ። እነዚህ እነዚህ ነገሮች እንደ ፍሌቨር ሆኖ የሚያገለግሉ ናቸው። እዚህ ምድር ላይ የመላእክት ኑሮ የለም። አዳም፣ ሰው ይጋጫል ሰው ይነጋገራል። የሚነጋገርበት የሚያጋጭበት ብዙ ምክንያቶች ይኖሩታል፣ ግን ሀሳቦች ናቸው መጋጨት ያለባቸው። እነሱ አይጋጩም ምክንያቱም አንድ አካል ናቸው። እኔ እጅን ስሰነዝር ሚስቴ ላይ ስሰነዝር ራሴ ላይ ነው የምሰነዝረው። ከአንደበት ያውጥቼ ክፉ ቃል ስናገር ሚስቴ የራሴን አካል ነው የምናገረው ለምን አንድ ስጋ ይሆናሉ ስለሚመጽ ስለዚህ እንደዚህ አይነት ነገሮች እንዳይኖሩ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ስለሚል መጽሐፍ፣ ባልና ሚስት ሲነጋገሩ እንኳን መነጋገር ያለባቸው በምንድነው? በየዋህነትና በማቅናት መንፈስ ማንም ያጥፈው፣ እሷም ታጥፈው፣ እሱም ያጥፈው፣ ነገር ግን ንግግራቸው ነገሮችን ለማቅናትና ለማስተካከል ነው መሆን ያለበት። ለምን የባል ጥፋት የሚስት ነው፣ የሚስት ጥፋት ደግሞ የባል ስለዚህ በዚህ መልኩ መጓዝ የሚችሉ ከሆነ ትዳራቸውን መጠበቅ ይችላሉ። ደግሞ የሚያግዛቸው ኃይል የእግዚአብሔር ኃይል ስለሚያስፈልጋቸው በየጊዜው ንስሐ እየገቡ ቃለ እግዚአብሔር እየሰሙ ወደ ሚስጥራት የሚሳትፉ መሆን አለባቸው። በሶስት የተገመደ ፈጥኖ አይበጠስም የሚል ቃል አላል እዚህ በመጽሐፈ መክብብ ምዕራፍ ዘጠኝ ቁጥር አስር እስከ አስራ ሁለት ላይ ድካማቸው ዋጋ አለውና አንድ ከመሆን ሁለት መሆን ይሻላል አንደኛው ቢወድቅ አንደኛው ያነሳዋል። ሰው ብቻውን ከሆነ ይበርደዋል፣ ሁለት ከሆኑ ግን በአንድነት ይሞቃቸዋል ይልና በሶስት የተገመደ ፈጥና ይበጥስ። አንድን ገመድ መበጠስ ይቻላል። ሁለት ሲሆን እንደው ተንገዳ ግጄ ልበጥሰው ይችላል። በሶስት ሲገመድ ግን መበጠሳል ይችላል። ስለዚህ አንደኛው በሁለት ዋለትዳር መካከል እግዚአብሔር እንዲገኝ፣ በተለይ ከዛ በተጨማሪ ደግሞ ጋብቻቸው ሁልጊዜም በሃይማኖት በፍቅርና በተስፋ የተገመደ እንዲሆን ያከነ ፈጥነ አይበጠስም እና በዚህ መጠበቅ ይችላሉ። ትዳራቸው ፍርድ ቤት አካባቢ ሄደሽ የፍችን ሁኔታ ስትሰሚ ራሱ ከስር ከስር ችግሮችን እያጠሩ አለመምጣት የብዙ ቤቶችን ባዶ ያስቀረ መጽሐፍ ቅዱስ እንግዲህ እንደሚነግረን ብልሀተኛ ሴት ቤቷን ትሰራለች ይላልና፣ ልባምን ሴት ማን ሊያገኛት ይችላል?